ለጥፈናል በተባለው ቦታ ብቻ ነው መቀመጥ የሚቻለው። ክምራትና ክብራን ታዳሚዎቻችን እንኳን ደና መጣችሁ። ክብራትና ክምራን ታዳሚዎቻችን በአሁኑ ሰዓት ከበደ አምስት በመግባት ላይ ይገኛሉ።

እጅግ አድርገን እናመሰግናለን። የቁርጥ ቀን የጸጥታ አካላትን። ክቡራትና ክቡራን ታዳሚዎቻችን በአሁኑ ሰዓት ከቦረና ወረዳ 06 07 እንዲሁም 026 የተውጣጡ ሰልፈኞች በመግባት ላይ ይገኛሉ። እጅግ አድርገን እናመሰግናለን። እዚህ በታላቁ አሜጃ ስታዲየም በአሁኑ ሰዓት ከተለያዩ ቀበሌዎች የተውጣጡ ክብራትና ብራን በአሁኑ ሰዓት በርከት ያሉ ሰልፈኞች በመግባት ላይ ይገኛሉ። ራታችሁ ሞራል ስትልኝ ሞራ አይደለም ለሰላማችሁ እስኪ እስኪቲ እዚጋድ እናመሰግናለን። ከተለያዩ ቀበሌዎች የመጣችሁ ሰልፈኞች፣ የመንግስት ሰራተኞች እንዲሁም በኢንተርፕራይዝ ቀጣይ ቀበሌ አንድ እያለ ይቀጥላል ማለት ነው። ባካችሁ እዚህ አካባቢ ለሃይማኖት አባቶች አሁንም እየገቡ ስለሆነ ባካችሁ፣ አክብርልን የሃይማኖት አባቶች የሀገር ሽማግሌዎች እየገቡ ስለሆነ፣ በመባችሁ ባካችሁ ወጣ ልቀቅልን። እዚህ አካባቢ ያላችሁ ወጣቶች፣ በተለይ ጅግ አድርገን እናመሰግናለን። እስኪ አንዴ ነጋ መፈክሮች እንበል። ዝግጁ ናችሁ? ዝግጁ መንግስት መንግስት በተደጋጋሚ በተደጋጋሚ የሚያደርገውን የሰላም ጥሪ እንደግፋለን እንደግፋለን። ኧረ አይሰማም አይሰማም። መንግስት መንግስት ለሰላም መስፈን ለሰላም መስፈን የሚወስዳቸውን የሚወስዳቸውን እርምጃዎች እንደግፋለን እንደግፋለን ለክልላችን ለክልላችን የሚያስፈልገው የሚያስፈልገው ጦርነት ሳይሆን ሳይሆን ሰላምና ልማት ነው። ሰላምና ልማት ነው። ሰላም ሰላም የጋራ ሀብት ነው። ሰላም የጋራ ሀብት ነው። ክቡራንና ክቡራት ታዳሚ

ጠጋ ጠጋ ጠጋ ጠጋ ብላችሁ መቀመጥ። ከፊት ለፊት ያላችሁ መቀመጥ። ከፊት ለፊት ያላችሁ

ማስተናገድና ክብርን ተቀባያችን አሁንም የተለያዩ ታዳሚዎች በመግባት ላይ ይገኛሉ።

እዚ በጣም ታምራላችሁ፣ ትለያላችሁ። ሞራል ግን ስጧቸው። የተለያየ እንትላየ ዝግጅት ነበራቸው። ያው ካለን ሰዓት አንጣ ስለሆነ ነው።

እዚህ ጋር እንደገና እናመሰግናለን። እዚህ ጋር እንደገና እናመሰግናለን። ዋው ዋ እዚህ ጋር እንደገና እናመሰግናለን። ክቡራትና ክቡራን ታዳሚዎቻችን ፕሮግራማችን ሊጀምር ነው። አቶ መላኩ አያሉ የመካነ ሰላም ከተማ አስተዳደር ተቀዳሚ ምክትል ከንቲባ የተከበሩ። ሁላችንም ሁላችንም አንድ ሁነን እጅ በእጅ ተያይዘን ለሰላም ካሁን በኋላ እንሰራለን ከልብ ከምር ከልባችን የመነጨ ለሰላም እንጥራለን። ሴት ወንዱ፣ ትልቁ ትንሹ፣ ሁሉም ሃይማኖት ሳይለይ ለሰላም እንሰራለን ብለን ለፈጣሪያችን በፈጣሪያችን ስም ቃል እንገባለን ውጭ ያሉትን ወንድሞቻችንንም ወደ ሰላም መክረን ከኛ ጋር እንዲሰለፉ በፈጣሪ ስም ላላ ቃላችንን እንሰጣለን። ለፍቅር፣ ለአንድነት አብረን እንዘልቃለን። በሰላማችን በፍቅራችን እግዚአብሔር ገብቶ ሀገራችን ኢትዮጵያን እንድጠብቅልን መልካም ፈቃዱ ይሁን። ቢስሚላህ ራህማን ራሂም ሻህ አብዱዬ እባላለሁ። ዜሮ 33 ቀበሌ ነው። ይሄ ሁላ ህብረተሰቡ በስም ከሌከሌ ባለልም እዚህ ቦታ በመገኘቴ አመሰግናለሁ። ወደ ሀሳቤ ስገባ ጉዳዩ ሲባል ቆይቷል፣ ሲነገር ቆይቷል። እዛ ጫካሉን ላይ አይደለም ስራ መስራት ያለብን፣ እዛ ያለነው ላይ ነው ስራ መሰራት ያለበት። ምክንያቱም መሰላችሁ ትጸድ ያለ እች የሚል ቃል አለ። ሁላችንም በእያለንበት ልጆቻችንን ተየና የመጡት እነሱ ተየነው። እነዚህ የወጡ ልጆች አሉት የኛ ወንድሞች አደሉም እንዴ?

ምናጋድለው እኛ ነን። ለምንድነው ህዝባችንን ወንድሞቻችንን የምናጋድለው? በጁንታው እኮ ዘመን አማራ ጀግና፣ አማራ ክብር፣ ወሎ ክብር፣ ቦረና የተከበረ የስልጣኔ መጀመሪያ ሲባል የነበረ አካል እኮ አሁን ጁንታው፣ በጁንታው በዱን ታው ሰዓት ስንሰደው ነበረ። ደግሞ አማራ ንግባና ሲነገ እናመጣዋለን። አላሁ አክበር፣ አላሁ አክበር። ህዝቡ ተከትላችሁ እየጣላችሁ መልካም፣ እናከብራችኋለን፣ እናገለግላለን። አመሰግናለሁ።